ተስፋ ብርታት የይቻላል መንፈስ እዚህ ግቢ ሞልቶ ፈሷል። ልበ ብርሃኖቹ ነጋቸው ይቃና ዘንድ ትጋታቸውን ተያይዘውታል። ብርሃን የዐይነ ስውራን አዳሪ ትምህርት ቤት የአንድ ዓመት ዘሩ አፍርቶለት ከፍሬው መቋደስ ጀምሯል። በ2017 ካስፈተናቸው 57 የ12ኛ ክፍል ተማሪዎች 56ቱን ለውጤት አብቅቷል። ሀና አስማረ ደግሞ የከፍተኛ ውጤቱ ቀዳሿ ናት። ደህና ነሽ? ሰላም፣ ሰላም ነው። አለን፣ አለን። ዩኒቨርሲቲ ገባሽ አይደል? አዎ፣ አራት መቶ አስር ነው። ጥሩ፣ ደህና ነው። እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። የሚያምር ውብ ግቢ ነው። እዚህ ሆነሽ ነበር ስታጠኝ የነበረው? አራት መቶ አስር እንድታመጭ ደግሞ ይሄ ግቢ የሚናለው አይደል? ታሜቸው፣ እውነት ነው። እስኪ ምን ይመስላል የሚለውን ደግሞ አረፍ እንበልና ትንሽ እናውጋ አይደል? እሺ፣ ደስ ይለኛል። እሺ ስራን ስንጀምር በእውነቱ በጣም ለእኔ ትልቁ ለዚህ ውጤቴ ትልቁን ድርሻ ይወስዳሉ ብዬ የማስበው እነሱ ናቸው። ያው ትምህርት ቤቱ አዲስ ከመሆኑ አንጻር መጽሐፍ አልነበረንም እንደሚታወቀው እና እነሱ ኦዲዮ በማዘጋጀት እንደገና ደግሞ ቲዩቶር ምናምን በመስጠት በጣም ትልቁን ድርሻ የወሰዱት እነሱ ናቸው እና በዚህ አጋጣሚ እነሱን ከልቤ ማመስገን እንፈልጋለን እና ከዛ በተረፈ ያው ለማጥናት በምሞክርበት ጊዜ አንዳንድ ነገሮች ነበሩ ብን እንቅልፍ ራሱ ትልቅ እንትን ነበር። ከስድስተኛ ክፍል በኋላ የዓይን ብርሃኑን ያጣው አበባየው ደግሞ የትላንት ጉድለቱን የሸፈነለትን ብርሃን አዳሪ ትምህርት ቤት ከፍተኛ ውጤት እንዳስመዘግብ እድል ፈጥሮልኛል ይላል። ሰው ካልበላ ሊያጠና አይችልም። ሰው ካልበላ ደግሞ በተለይ የሆድ ነገር በጣም ከባድ ነው፣ ጊዜም ፋታም አይሰጥም። በዛን ጊዜ 255 ከዛ በላይ ካመጣው ማለፍ፣ ሁለተኛ ደግሞ ሪሚዲያል ማግኘት ነው። አቂቅዴ 250 አምጥቼ ማለፍ እዛ ባለው በጣም ቻሌንጂንግ ነው። በጣም ቻሌንጅ ነው። ግን አሁን ወደዚህ ከግቦ በኋላ አሁን እኔ ያመጣሁት 408 ነበረ ከ500። በግሌ ደሰታለሁ። እዚህ ብርሃን ትምህርት ቤት ነው የተማርኩት። ያው ሲደረግልን የነበረው እገዛ በጣም ጥሩ ነበር። ጥናት እናጠና ነበረ እርስ በርስም አስተማሪዎችም ይረዱን ነበረ። በጣም ትምህርት ቤቱን ላመሰግን እፈልጋለሁ። በጣም አመሰግናለሁ። ልዩ ፍላጎት የሚሹ ተማሪዎችን እያበቃ ያለው ብርሃን አዳሪ ትምህርት ቤት የተለየ የመማር ማስተማር መንገድ መምረጡ ውጤታማ አድርጎታል። መቶ ፐርሰንት ካሳለፉ ወደ ሀምሳ ከሚሆኑ ትምህርት ቤቶች ውስጥ አስራ ሰባቱ የአዲስ አበባ ትምህርት ቤቶች ናቸው። ከ17ቱ ደግሞ ሁለቱ አድሃሪ ትምህርት ቤቶች መጀመሪያውን ደረጃ ይዛሉ። 2017 57 ተማሪዎች ናቸው የተፈተኑት። 57 12ተኛ ክፍል ተማሪዎች ናቸው። ከዛ ውስጥ 56ቱ ለውጤት በቁ። መሬት ላይ ዝም ብሎ ስለተዘራ በቅሎ ፍሬ የሚያፈራ ነገር የለም ሰው ለዚህም ደግሞ ተማሪዎቻችን እናመሰግናለን እኛ የሰጠናቸውን እኛ የዘራናቸውን እነሱ ደግሞ ለፍሬ አብቅተው እንደዛ ስኬታማ መሆናቸው ትልቅ ነገር ስለሆነ እንዳጠቃላይ ስናጠቃልለው አምን የነበረ ነ ስኬት የመምሩም የአመራሩም የተማሪውም ሳይሆን አጠቃላይ የሁሉም ማህበረሰብ የትብብር ውጤት ነው። ባዚን ስቴትስ አስዌላስ ቱ ፕሮሞት ፒስ ን ሴኩሪቲ አማንግ ዘ ባዚን ስለ ልቦና ጉዳይ ላይሰራ እነኚህ ልጆች አንድም ስጋት እንዳይኖራቸው ደኦኔ ኦኔሊ ዋን ስለ ትምህርታቸው ጉዳይ ብቻ የሚመገቡት እዚህ የሚያድሩት እዚህ የሚሙሉት ከኛ ጋር ናቸው። ምንም ሀሳብ እንዳይገባቸው ይሄንን ቅድም እንዳልኩ ትሬኒንግ ስለ ልቦና ጉዳይ ማለት ነው። ምንም ሀሳብ ውስጥ እንዳይገቡ እንዳይጨናነቁ እዚህ ላይ ሰራንና እነኚህ ልጆች ወዴት አመጣን? ወደዚህ ወደ ራሳችን አመጣን። ቦርድ የለም ቾክ፣ እንደዛ ነገር የለም ሪከርድ እየሆነ ነው በቃል ብቻ ስለሆነ እሱ ቻሌንጅ አለው፣ ግን ደግሞ ቻሌንጅንም ቢሆን እኛ ቻሌንጅ ካደረግ ነው እኛ ከተጋፈጥ ነው እንችላለን የሚል በውስጣችን እምነት እኛ ከፈጠርነ ለልጆችም ደግሞ እሱን ከዘራነ ውጤታማ መሆኑን በ2017 በነበረው የታየ እና ያስመሰከር ነው። ስለሆነ ሰዎች ይኖራሉ፣ ታናናሾች አሉ፣ ሴት ተማሪዎች አሉ እዚህም ብርሃን ትምህርት ቤትና፣ እስኪ እንዴት ነው ምንድን ነው የምታያቸው? አይ ጠንክራችሁ ከሰራችሁ የማይሆንበት ምክንያት የለም ነው የምለው። ብቻ ከኛ ምን የሚጠበቀው ጠንካራ መሆን ነው። ስድስት ኪሎ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ሜን ካምፓስ እዛ ነው ያለሁት አሁን ፍሬሽማን ኮርስ እየወሰድኩኝ ነው። ያው ከተሳካልኝ መግባት የሚፈልገው ህግ ነው። ለትምህርት ቤቱም ጭምር ወደ ትልቅ ደረጃ በምደርስበት ጊዜ ትልቅ ስራ ሰራለሁ ብዬ አስባለሁ። ሰስፖርት የሚያደርግ እንደዚህ አይነት ይሄ ጅማሬ ሊሆን ይችላል። ሌላ ብዙ ትምህርት ቤቶቹ በተለያየ አካባቢ ይገነባሉ ብዬ ተስፋ አድርጋለሁ። ትምህርት ቤቱን ላመሰግን እፈልጋለሁ። በጣም አመሰግናለሁ። ዝናሽ ታያቸው ቀዳማዊት እመቤት ታደረጉልን አመሰግናለሁ ነገር የሚያስብ ትውልድ ላይ ይሰራል። የትምህርት ስብራት ዘላቂነት ያለው ጉዳት እንዳለው የተረዳ ደግሞ የአይን እንጂ የልብ ብርሃንን ያላጡትን ትውልዶች ሰብስቦ ውጤታማ ያደርጋል።